ምግብ ምናምን ምግብ ቤት ይሄ የአበሻ ምግብ ፕሮዳክቶች ከኢትዮጵያ የሚመጡ በርበሬ ምናምን ምናምን ነገር የምን አይነት ሰው መሰልኩሽ? ቆንጆ ነገር ቢኖርሽ እኔ የራሴ ሱቅ ከፍቻ ማለት ነው። አንድ ቦታ ቁጭ ማለት አልወድም። ከስምንት ሰዓት በላይ ቁጭ አደረለሽ ግን እኮ ላይክ የተለያየ ሰው ታገኛለሽ። ፋኖች ይኖርሻል መተው ሰላም ሲሉሽ ምናምን ደስ ይላሉሽ። ባህሬ ኔ አሁን ለምሳሌ ሱቅ ከፍቼ ጠዋት ተነስቼ ከፍቼ ማታ በስነ ስርዓቱ መውጣት አለብን። በቃ የሆነ ሊሚት አለኝ ገባሽ ወይ? ሌላ ሰው መቅጠር አለብን። ኃላፊነት የመውሰድ አቅሙ የለኝም። በአጠቃላይ እንደዛ ነው የሚባለው ኃላፊነት ኃላፊነት አልችልም። ኃላፊነት መውሰድ ካልሆነ ጥጌልሽ ይሄድና እኔ አሁን ላይ የራሴ ኮስሞቲክ ስቱዲዮ ከፍቼ ስምንት ወር ነው የቤት ክራይ የከፈልኩትን እቃ እንዳለ መጥቶ ነው አሁን ኬለር ቁጭ አንደርግራውንድ ቁጭ ያለው ማለት ነው። ኢቨን ራሱ አመጥቷት ፓክ ተደረገ ብታምም ባታምም ቢያንስ አስር አመት ይሻግት ይኑር አይኑር ኦሬዲ በካርቶን ፓክ ተደርጓል ውስጡ መኒሮ መኒሮ አላቅ እንደዚህ ባህር ያለች ግን አሁን ላይ ላንቺ በጣም በፐርፌክት ቢዝነስ የሚመስለኝ እሱ ነው ከዚህ ከኢትዮጵያ በርበሬ ቆንጆ ቆንጆ ነገር ይዘሽ ሄደሽ እዛ እናንተ ሀገር ኩ ጥሩ ገንዘብ ነው የሚያወጣሸጥግንሸጥ ያለሽ ማሽቅ ማሽቅ ትሰራለሽ አንቺ ጋር እመጣለሁ። እግዚአብሔር እሰራለሁ እቆጥላለሁ እንደዛ ከሆነ ከሆነ ችግር የለብኝ። ግን ኃላፊነቱን ተወሰደ ችግ ችግር የለብኝ። እሺ፣ ላይፍ ትገበያለሽ። ከዛ ደግሞ ልብስ ምናምን፣ ልብስ ምናምን፣ ልብስ ምናምን እሱን ቆንጆ ምን ፀጉር ቤት ይሁን ቆንጆ ሴቶች ቆንጆ የሚሆኑበት ኮስሞቲክ ስቱዲዮ አዋጣም። ግን ፕሮዳክቱን ልንሸጥ እንችላለን እንጂ መጥቶ ማንም ይሰራልን የለን። ግን ኢቨንት እና ዊዲንግ ምናምኖች ካሉ መኪናችንን ይዘን ሄደን ሰርተን ወይም ደግሞ እነዚህ ዊዲንግ የሚሰሩ ሰች እኛ ጋር መጥተው ስቱዲዮ የለን ፎቶ የሚነሱበት እንደዚህ በቃ ፓኬጅ የሆነ ነገር እንከፍታለን። ሀበሻ ተኮር ያ ምን ወዳለው መሰለሽ ምናልባት ምናልባት ምናልባት መስራት አሉ። አሁን እንደዚህ ሱቅ ፈጅ ምናምን ብትይኝ ነው ግን ምን እወዳለሁ መሰለሽ የራሴ አሁን ዝም የከፍቼ የሚሄደው ለወደፊቱ ከሆነ ሰው ጋር ተስማምቼ ማለት ነው ኮፊ እወዳለሁ ኮፊ ሐውስ ታቀልሽ ካፍቴሪያ እ ኮፊ ኮፊ ሐውስ ማለት እነዚህ ትናንሽ ስናክ ያለባቸው ኮፊ ያለባቸው እና በጣም ሲምፕል የሆኑ በጣም ያንግ ሰዎች የሚመጡባቸው የለም፣ እነዚህ እና ቢቻል የኔ ደግሞ ልንገረሽ አብሮ ቁጭ ያለ ጠረጴዛው ላይ ቁጭ ያለ የሆነ ትናንሽ አይፓዶች የለ በየጠረጴዛ ሰርተሽ ማጥናት የሚፈልግ ማጥናት፣ እዛ ጋ ሄርፎ ነው የለ ኖ ነ ከጠረጴዛ ውስጥ አብረሽ ጠረጴዛ ውስጥ አርገሽ አብሮ ይሰራል። ደስ ማይ እንትን በቃ ፋንታ እንትን ነው። የኔ የኔ እንደሚባለው አይዲያ አኬ ማጥናት የሚፈልግ ማጥናት። እንደገና ደግሞ እንደዚህ ታችን ነው የሚሆነው። ኦፍኮርስ ታዲያ መቼ ሴ የሆነ ሙቪ የሚፈልግ ልክ እንዴት ነው ፕሌን ላይ ተሰቅላይ ስትጂ ፕሌ ላይ ስትሆኝ የሚፈለግሽ ሙቪ እንደምትመርጭ ግን ጭወት የሌለበት ገፍሻል ለየት እንድል ለምፈልግ፣ አሁን ሌላ ኮፊ ስትሄጂ በጣም ላውት የሆነ ሙዚቃ አለ ምናምን ምናምን ነገር። ይሄ ግን ኦልሬዲ ሄርፎንሽን ጆሮሽ ላይ ታደርጊያለሽ። ከዛ ደግሞ ለትላልቅ ሴቶች ቁጭ ብሎ እንደኛ ሀገር በጆንያ የለም የለ። በጣም አይዴን እየነገርኩሽ ነው። በጆንያ እንደ ሳጠራ እንደ ጉራጌ ሀገር ምናምን ቁጭ የምንልበት የለም። ዱካ ምናምን አድርገን ግን የሆነ ኮንፈርት የሆነ እንደሱ ነገር አሰርተን እናት እናቶች ትልልቅ ትልልቅ ሴቶች ከነ ልጆቻቸው ቁጭ ሁለት የሚጠጡበት ሁሉም ግን ክላስ ክላስ ያሉ አንድ ላይ አይደለም። የአንጎቹ የሚያጠኑት ምናምን እዛ፣ ከዛ ደግሞ ክላሲካ ሙዚቃ ያለበት ማሽኖቹ ምናምን ያሉበት አካባቢ ላይ በክላሲካ ሙዚቃ ይሄ ቸብርቻቻ የሌለበት ቆንጆ ካፌ የምጠጭበት ካፌዎቹ ደግሞ በጣም ትናንሽ ግላስ ሲሆኑ፣ ይህ ትላልቅ ምናምን የኢትዮጵያ እኛ የምንጠጣበት ብርጭቆ አለ አይደለ? ትናንሹ ድሮ የሻይ ብርጭቆ ምናምን እልክልሻለሁ። እዛት መፕላን በቃ የኔ ፕላን እሱ ነው። ከዛ ስገቢ ራሱ ዋጋ እያሸበት ገቢ በቦዲ ጋር ማስወጣል ዋጋ ይደየቅ ላይብራሪ መሰጅ የሆነ በቃ እንደ ላይብራሪ ጸጥ ብቻ

እዛ በላይ መሄድ እፈልግልሽ እሱ እኮ አይደለም። እሺ፣ ይሄ ኢትዮጵያ ችግር የለው። አሁን አንቺ እዚህ ስትመጪ ስትቀምሻት ስታየት እኔ ልሽም ለሌላ ሰው ተቀጥሬ ሊሰርቻለሁ። ሎንግ የርስ በጣም ለረጅም አመት፣ ምን ያህል ከባድ እንደሆነ ስለማቀው በጣም ጂጂ ሲሪየስ። ለእግዚአብሔርን እኔ ነኝ። እኔ ልንገራችሁ፣ ለዚህ ነው እኔ ቢዝነስ ማናጅመንት ስትል ነበር ልጅቷ። እኔ ልንገራችሁ እዚህ ሀገር አንድ ነገር ሊካፍቶ ሲል እኔ ጉረኛ አደለው። እኔ ነው የሚያማክረው፣ ከነጭም ከጥቁርም ሜን ነው ወቂ። አይዲያው አለኝ ኢነርጂ አለኝ። ግን ጠንቋይ ለራሱ አያቅም ሲባል ሰምታችሁ ታውቁ እንደሆነ እኔ ነው ሰባት ጸበል፣ ያስፈልገኝ አስራ አራት ጊዜ ይ ጎበዝ ነሽ እግዚአብሔር። እኔ በተለይ ትምህርቱን ማለት በጣም ደስ ያለኝ፣ በጣም አረ፣ ባለቀ። ወይኔ የስድስት ወር ትምህርት አንድ ዓመት ሆነ። እና ጠንቋይ ለራሱ አያውቅም ሲባል ሰምተሽ ከሆነ እኔ አንቺ አክስት ነኝ እልሽ። ለራሷም አታውቅ ለሰው ግን ለሰው የሰው በሽታ ማወጣ ሰውን ሰው ማደርግ ለሰው መንገድ ማሳይ ግን ለራሴ ግን አንድ ኮርስ አቅቱ። እግዚአብሔር ምስክሬ ነው። ጓደኛ የራሱ ስራ ጀምር ያለ ስትል ናርዲ እንዴት ነሽ እልኝ። እናት ሰላም ነው ያለውልሽ እንዴት ናችሁ? ምን ክላስ ጀመርሽ እንዴ? ወረድ ጀምር የለሽ ይኸው ተንጋል እያለ የምን ያለት ክላስ ቆይተዋል። ከጀመርኩት ግን ሳቋርጥ ስጀምር ሳቋርጥ ስጀምር ይኸው ደግሞ ጀምሬዋለሁ ማርኬቲንግ ብዝመስለይ ማጎብ ዝምሽ ማያቀትሽ ጀምረሽ ነበር ኮይነ አስታውሳለው። ያኔ ሁለት ዓመት በፊት እንትን ምናም ትሰራ ነበር፣ ምን ይሄ ሜካፖች ሚቀባቡ ነገሮች ናም እንትማ ወንድ ምስኪ ገ ጎበ ዝንች ይ ምንም ማለት ኢትዮጵያ ከሆን ደግሞ በጣም ይቀል ነበር እውነት ለመናገር

አለ ግን እንደዛኛው ሀያ አራት ሰዓት አይደለም፣ በሰዓት ምናምን ነው። አፍሪካ እኮ ካፒታል እኮ ያለበት የምንም ነገር እኮ ካፒታል ያለ እኮ አፍሪካ እኮ ነው። ፈቀድ የሰው የገንዘብ የፈቅለችሁ ነገር እና አብሪ ቤተሰብ አለ አለ። አዎ አለ አለ ብዙ ነው። አለ አለ ቼንማ ብርድ ብርድ ይለኛል

አሁን እንደመሽግር ቅድም ዝም ብለሽ ምክንት አስታውቅ። እኔም አሁን አበባ መጣላት እኮ እያየናት ሰላም እያለች ነው። እንዴት ላለች ሰላም ነው። አይ ሁለት ናቸው። እና የምታውቀው አለ፣ እሷ የምታውቀው አለ። እና ልታጣራ ነው ማን እንደሆነ። በነገራችን ላይ ልንገርሽ፣ ሰው ጉንፋን ሲይዘው እንደ ቀላል ነገር ያ ጉንፋን ምንም ነገሮች እንትን ነው። ኦኬ ምልክት ነው። ጉንፋን ያዝሽ ማለት በአንድ ጊዜ የሚያጠቃሽ ከሆነ ቴክ በጣም ነገር መውሰድ አለብሽ፣ መተካት አለብሽ፣ መጠንቀቅ አለብሽ።